ሰው ይሄ ወራዳ ይሄ ልክስክስ ዛሬ ጭራሽ አንስቦ ለውስጥ ገብቶ መጣ። አንተ ውሸታም ውሸታም! ሰው ስላያችሁ ሰው እንዳይናገርባችሁ አሁን ፕራንክ አርጋችሁ በትንሹ ለቀቃችሁት። ከትላንት ማታ አብረና ያደርነው ይሄ ቪዲዮ የተቀረጸው ቀን ነው፣ ጋይስ። ቀን የተቀረጸው ትላንት ማታ አብረው ነው ያደሩት ሁለቱ፣ ማለት ነው። ገብተዋል። አምልጧታል። ምን እንዳለች ሰምታችኋታል። ትላንት ማታ እኮ አብረና ያደር ነው አለች። ቆይ ላሰማችሁ ምን እንዳለች ማለት ነው ማን፣ ታምጣሽ አሁን ምን ሰራለሁ? ወይም ማለት እንዲህ አብረን አንድ ያደር ነው ትናንትና ማታ። አያችሁ በቀን ማለት ነው እሳ የቀረጸችው ቪዲዮ በቀን ነው። ማታው ግን ትላንትናው ማታው ዳመራ አብርተው እሳት ምናምን አብርተን ብላለች አምልጧት ማለት ነው። እሳት አብርተው ጨርሰው ወደ ቤት ሲገቡ ያው ይመሻል። ዳመራ ምናምን ሲበራ ይመሻል ታውቃላችሁ። እና አብርተው ሲመለሱ ለመተኛ ሲገቡ ሴቶቹ ሴቶች ክፍል ሄደዋል፣ ወንዶቹም ለብቻ ወንዶች ክፍል ተዘጋጅቷል ማለት ነው። ኦልሬዲ የመስቀል በዓል ሲከበር እንደዛ ነው የሚደረገው። አብዛኛው መስቀል በዓል እንግዳ ስለሚበዛ ያው ወንድ ለብቻ ሴት ለብቻ ነው የሚተኛው። እና እነሱ ሁለቱ ግን ባዶ ክፍል አግኝተው አብረው ነው ያደሩት። ገባችሁ? ቪዲዮ ስለቀረጸችው ብቻ አውቋል። ገባችሁ? ቪዲዮ እየቀረጸችው እንደሆነ በጣም ነቅቷል። ቀን ነው፣ ቀን ነው ሰው ያየናል፣ አብረን ተኝተን ሰው ያየናል ብሎ ስላወቀ ብቻ እንዳይነቃበት፣ እንዲ መቼ ለምን ተኛሽ ከኔ ጋር ምናምን አላት። እሷ ደግሞ ምን አለች? ትላንትና ማታ አብረን አይደል እንዲያደር ነው አለች። አምልጧት ማለት ነው። ስለዚህ አንተ ወራዳ ባለጌ ጭራሽ ከሴት ጋራ አልጋ አልጋ አይደለም ለካ ፍራሽ ላይ፣ ፍራሽ ላይ መንከባለል ጀመርክ። የሰው አገር የሰው ሰፈር ሂደግ። አስቡት። ኦኬ፣ ሂድ ችግር የለው። መስቀል ባይዘዌ በጣም ብዙ ሰው ነው ተይዞ የሚሄደው መስቀል በጉራጌ በጣም ነው የሚከበረው። እናውቃለን። ሰው ይሄዳል በብዛት ሰው ጉራጌ ጓደኛ ካለ ጎረቤት ካለ ምናምን ይሄ ተከታትሎ መሄድ ያለ ነው፣ ባህልም ነው ጭምር። ችግር የለውም። መሄድክ ላይ እኔ ችግር የለብኝም። ግን አብረክ አድረካል። አብረክ አድረሃል ጋብቻ ግን አልፈረሰም። ኦኬ ጋብቻ ካልፈረሰም አንተ ግን አብረህ አድረካል። አብረህ ተኝተካል። ትላንትና ማታ አብራችሁ አድራችሁ። ይሄ ቀን ላይ ነው የተቀረጸው። ከብቶች ደጅ ናቸው ያሉት። አያችሁ፣ ከብቶች ደጅ ነው ያሉት። ሰው እየተንቀሳቀሰ ነው። አይታችኋል። ብርሃን አለ፣ ቀን ነው ቪዲዮ የተሰራው። እነሱ ማታው አብረው አድረዋል። በጣም በሚገርም ሁኔታ በጣም በሚገርም ሁኔታ አብረው አድረዋል። አይገርማችሁም ጋይስ አብረው አድረዋል። ስለዚህ ሩታ እንኳን ቀረብሽ እንበል ወይስ ምን ይሻላል ጋይስ? ሩታ የሩታን ፎቶ ደግሞ አትጠቀም ሰማክ። የሩታን ፎቶ እንዳትጠቀም በቃክ። ሩታ ላይ ከዚህ በላይ እንዳቀልድባት በፎቶዋም እንዳትጠቀም። የራስክን ፎቶ ከሄርሜላ ጋር መለጠፍ ትችላለህ እንዴ? እንዴት ነው እናንተኛን ልሸውዱን የምትሞክሩት? እንዴት ነው የምትሸውዱን? ቪዲዮ የተቀረጸው ቀን ነው፣ እሷ ፕራንክ አረኩክ ያለችህ ቀን ነው። ማታው ግን አብራችሁ አድራችኋል። የት አሉ ሰዎቹ? ሌሎቹ ምናምን እዛኛው ክፍል ተኝተዋል። ርቧክክ ሰው ሊዝናና ሄዶ በቀን የሚተኛል እንዴ? የለም። በዛ ላይ አረንጓዴነቱ አካባቢ ውበቱን አይታችኋል። ያንን የመሰለ ቦታ ላይ ሰው እየኖረ እንዴ ነው ጥሩ ኦክሲጅን ለመተንፈስ ደጅ ላይ ይቀመጣል እንጂ ራሱን ፍሬሽ ለማድረግ በዚህ ደረጃ ገብቶ ሁሉም። መቼም በቀን እንደዚህ የሚተኛ የለም። ውሸታሞች አሹ። ማታ አብራችሁ አድራችሁ ስትጠቃጠቁ ነው ያደራችሁት ሁለታችሁ፣ ሁለታችሁ ዋናማ አብርሽ እና ሄርሜላ አብራችሁ ነው ያደራችሁት። የቀኑን ፕራንካችሁ ላይ እኛን ልትሸውዱን እንዳት ሞክሩ እንዳት ሞክሩ። እሩታ እውነት አንቺ ጠንከር በይ እህቴ፣ በርቺ አይዞሽ። ሲንግል ማም ማለት ቀላል ጀግና ሴት ማለት አይደለም። ገብቶሻል? ቀላል ጀግና ሴት እንዳትመስል ሲንግል ማም መሆን አይዞሽ። ትዳርሽ ትራዴ ፈረሰ ብለሽ እንዳትጸጸች ከዚህ በኋላ በፊት እኔ በጣም ብዙ እንድትታረቁ እንድትስማሙ በጣም ብዙ ነገር ስል ነበረ፣ ግን ይሄ የሚሆን ነገር አይደለም። ምክንያቱም ጭራሽ ማታው ጠይቁ ማታው እንደውም ሁላችሁም ቪዲዮ ሰሩ ማታው አብረው እንዳደሩ ጠይቋቸው በጨለማ አይደለም ቪዲዮ የተቀረጸው በብርሃን ነው እኛ አይናችን ያያል ከብቶች ውጪ ናቸው ያሉት ስለዚህ አብረው አድረዋል ሁለቱ መቼ ትላንትና ማታ አብረናል እንዳያደር ነው አለች እሷ ልጅቷ ባይ ዘ ወይ ልጅቷ ስለማታቅ ሁሉንም ብዙ ሚስጥሮች ነው በመሀል እያወጣች የነበረው ካያችኋት ማለት ነው እሱ ግን ለመሸፋፍን ኧረ እኔ ያንቺ ጋር አላደርኩም ኧረ እኔ ያልነካሁም ኧረ እኔ እንዲህ ነን ምናምን ድብን አርጋችሁ ሁለታችሁ አብራችሁ ነው ለጥ ብላችሁ ያደራችሁት የተኛችሁት። ለምን ይዋሻል? ለውሸትም ልክ አለው። የእውነት ውሸት ልክ አለው። ስትዋሹ በአግባቡ ዋሹ፣ በመጠኑ ዋሹ። እና እኔ ልል የምችለው ይሄ ነው። ሩታ አይዞሽ። ሴት ሆናችሁ ደግሞ ሩታን አበረታቷት። ይሄን በምታየው ነገር አይምሮዋ እንዳይነካ እንዳትቸገር እንዳትጨነቅ፣ አይምሯዋን ነፃ ማድረግ ነፃ። ልጅሽን ትወልጃለሽ ታሳድጊያለሽ። በቃ ምንም ማለት አይደለም። እኛ ከጎንሻለን፣ እናበረታታሻለን። ቪዲዮ ልቀቂልን። ለምንድነው ቪዲዮ ማትለቂው በቻናልሽ? ሩታ ቪዲዮ ልቀቂ። በቃ ይሄ ሰው የሚሆን አይመስለኝም፣ እኔ የሚሆን አይመስለኝም። ጭራሽ ትዳሩ እንኳን እስኪፈታ ትዳሩ እንኳን ፍርድ ቤት ላይ እስኪፈታ ድረስ መወሰንና መጠበቅ ያልቻለ ሰው ነው። ምን ጉድነ ሴት እንደዚህ ክንፍ ያደርጋል? ምን አይነት ጉድ ነው? ምን ጉድ ነው? እንደዚህ መሆን እንደዚህ መሆን፣ እንደዚህ አይነት ነገር እሪ፣ መጨረሻ ነው የሚደብረው። የእውነት ሲሪስ ነው ምልክኔ ኒንጃ አላቅም ጋይስ፣ በእውነት እንደ ዛሬ ቪዲዮ ተበሳጭቼ ተናድጄ አላቅም። እኔ መሻው ስለማልፈልግ ነው። አብረው ነው ያደሩት። የመጨረሻውን ቪዲዮ ስሙት። እኔ እሰናበታችኋለሁ ጋይስ፣ ወዳችኋለሁ፣ አከብራችኋለሁ። ሰላም እደሩልኝ። ላይክ፣ ሼር ሰብስክራይብ እንዳትረሱ። አብረው ነው ያደሩት ቪዲዮን ተመልከቱ።